እና ደግሞ እዚች ጋ ስራችን ከሆነ ይሄ ስራ ስራችን ብለን ተከባብረን እየሰራን ራሱ ስራችን ብለን ሽንት ቤት የናጥመው እነሱ ደግሞ ስራቸው ነው የፈለገው ነገር

ስለዚህ የባካቸው ሁላቸው በጎናቸው የሚሆን እውነት ክፉ መንፈስ ከውስጣችን እናውጣ። ና እነዚህ ልጆች በጣም ብዙ ጠላት አለ። ብዙ ዋጋ የሚያስከፍል እንት ስላለ ሁሉንም ነገር ትውት እናደርግና በጎናቸው የሚሆን ነው የሚለው እንደእንደኔ ማለት ነው። ካጠፎላቸው ይቅርታ፣ ውዶች፣ ችግር የለውም የውልሽ። እነዚህ ልጆች እኮ አሁን ዛሬ እድሜያቸው ትንሽ ነው። ብሩኬ ሀያ ሁለት ዓመት ነው። ሀይሚዬ ሀያ አመቷ ነው እነዚህ ልጆች አሁን በየቤት በየቤት ብንሄድ ማለት ነው። እናት እናት እናት ምን ሆነ? እኔ ሀይሚና ብሩክ ለእኔ ልጆቼ ናቸው። ስለ እውነት ነው የምልሽ። እኔ ልጆች እኔ ተማሪ ሆኜ በአስራ አራት ዓመት ነው የወለድኩት፣ ግን እኩል ከኔ ጋር አሁን ሲታዩ እኩል መንታዎች ነው የምንመስለው። እግዚአብሔር ይመስገን። እነዚህ ልጆች አንድ ነገር ልንገራችሁ። አሁን በሀይሚዬ እድሜ ያሉት ለሀይምዬ እህትና ወንድም ናቸው። ለብሮኬም እህትና ወንድም ናቸው። ከነዚህ ልጆች ደግሞ ከፍ ብሎ ወደ ሀያ አምስት ዓመት አይደለም ሰላሳ ዓመት ምናምን በላይ የሆኑ ቤተሰቦች እነዚህ ልጆች እንደ ራስ ልጅ ማየት ነው። አንድ ነገር ልንገርሽ፣ አንድ እናት ስታረግዝ ዘጠኝ ወር ተሸክማ እንደገና ወልዳ ስታጠባ ስታሳድግ በዛ ደረጃ ሴት አይታ ማለት ነው። እነዚህ ልጆች እንደዛ መገመጥ ነው ያለ እኚ ልጆች እኛ ከየቤታችን አይደለም። ኢንተርኔት የሀረብ ነው ፈጣሪ ተመሰገነ። አንድ ሰው ደግሞ በስህተት እንኳን አይደሉም እነዚህ ህፃናት ልጆች። እኛም እንሳሳታለ። ማይሳሳት የለም። እኩል ማየት ነው። ይሄ ስራ ከሆነ ይሄ ነገር ስራ ነው። እነዚህ ልጆች ልጆች ናቸው። ስራ ከሆነ ስራን ራስን አሳምኑ። ቅድሚያ ግን ይቅርታ አድርጉልኝ እና መጀመሪያ መከባበር ያለው ከማን ይጀምራል? ከእርስ በርስ ስደተኛ ከዳማዎች ነው ከኔው ጨምሮ ማለት ነው። ከኔው ጨምሮ መጀመሪያ እኔ ለአንቺ ክብር መኖር አለበት። አንቺ ለእኔ ክብር መኖር አለብሽ። እኔና አንቺ ስንከባበር ማለት ነው ለእነዚህ ልጆች ትልቅ ክብር እንሰጣቸዋለን። እነዚህ ልጆች ማለት ነው እኛን መልሶ ነው እኮ እያስተማሩ ያሉት። ስድብ ማለት ነው ስድብ የሰውን ልጅ ቁልቁል የሚነዳ አይደለም ያሳድጋል። ምቀኝነት፣ ስድብ፣ ክፋት ማለት ነው። አሁን አንቺ መልካም ነገር ፈጣሪ ሲፈጥርሽ መልካም ነገር በአንደበትሽ ከአንደበትሽ መልካም ነገር ሲወጣ እግዚአብሔር አምላክ አንደበትሽን የከፈተው ለመብላት ብቻ ሳይሆን ከአንደበትሽ ሲወጣ ይሄ መልካምነት ለብሩክና ለሀይሜ አይደለም፣ ለእኔ ነው። እኔ ምን አይነት መልካም ነኝ፣ ለእነዚህ ልጆች እኔ ለእነዚህ ልጆች ምን አይነት ቦታ አለኝ፣ እኔ ለእነዚህ ልጆች ምን አይነት አመለካከት አለኝ ብለሽ ካሰብሽ ማለት ነው ከፍ ነው የምትይው እንጂ ዝቅ አትይም በፍጹም። የሚሳደብ ሰው በአንደበቱ የሚሳደብ ሰው ያን ያህል ደግሞ ፈጣሪ ይቆጥረዋል። እውነት ነው ፈጣሪ ይቆጥረዋል። ስድብ ምንም ጥቅም የለውም። ይሄ አይለጠፍም። አሁን ሀይሚና ብሩኬ አዲስ አበባ ላይ ናቸው ያለ ማንም ቢሰባቸው ማንም ቢናገራቸው ማለት ነው እነዚህ ልጆች ላይ አይደለም፣ ሰውነታቸው ላይ ልብሳቸው ላይ አይለጠፍም። ፕሮፋይላቸው ላይ አይለጠፍም። ጠው ሌላው ፎቶቸው ላይ አይለጠፍም። ይሄ ነገር ማለት ነው ግን ምን አለ፣ ይህ ደግሞ ልጆች ናቸው፣ ህጻናቶች ናቸው። ከነሱ ጥሩ መልክ፣ ጥሩ ነገር፣ ስነ ምግባር አሁን በነ ብሩክ እና በሀይሚ እድሜ አሁን የኔ ልጅ እኔ ልጅ አሁን እንግዲህ አስራ ዘጠኝ ዓመት ሀያ አመት ናት አይደለ? የእኔ ልጅ እንደ ሀይሚና እንደ ብሩክ እንዲሆኑልኝ ምኞቴ ነው። ምንም አይደለም። እንኳን አይደለም እነዚህ ህጻናቶች፣ ዓለምን የሚያስተዳድር መንግስት እየተሰደበ አይደለ እንዴ? ዓለምን የሚያስተዳድር መንግስት እየተዘቀዘቀ አይደለ እንዴ? ማለት ሃይማኖት እንኳን የመቤቴ ስዕል እየተዘቀዘቀች ነገ ኩራን እየተዘቀዘቀ አይደለም እንዴ? ለእንደዚህ አይነት ሰዎች ክብር ላላቸው ሰዎች ብቻ ክብር ትሰጣላችሁ። ክብር ለሌላቸው ሰው ደግሞ በመናገር ሳይሆን ምላሹ ዝም በማለት ነው። ዝምታ ራሱ ትልቅ ትልቅ ትልቅ ትልቅ ሳይለንት የሆነ መልስ ነው። እውነቴን ነው። አንድ ሰው ስለሰደበሽ ምንም ክብርሽን አይነካም። ስሚ ማንም ስለሰደባ የሚለወጥ የሚቀርብ ነገር የለም እኮ። ገባሽ? አንቺ አንቺ ነሽ። አሁን አንቺ የፈለገ ብሰደብ አንቺ አንቺ ነሽ። ልትለወጭ አችልም አይደል? እንዲም ሁሉ መለካምነትሽ አንቺ አንቺ ነሽ። ገባሽ? እና ነው ግን ደግሞ አንዳንዴም አንቺም ሰው ስትሆን አንቺም ሰው ነሽ አይደለም። ሲጋለባሾች ሁላችንም ሰው አይሳሰትም አይባልም፣ አይጣልም አይባልም።

ኑሮ እንዴት ነው? ፀባይ እንዴት ነው? አግብተሽ እራሱ ከባሪሽ ጋር ተጋጭተሽ እራሱ ልታቅ ትችላለሽ። ሁሉም ነገር ስክ ብለሽ መረዳት ትችላለሽ። አንቺ ከኛ ማለት ነው እና እንደዚህ አይነት ሰውና አሁን አሁን ገና ያላገቡ ያሉ አንዳንድ እንደ እኔ እሳት የሆነ ልጆች አሉ። በጣም እንደ እኔ አሁን ትንሽ ነገር ነው የሚያቃጥለኝ። እግዚአብሔር ነው ትንሽ ነገር ኩየ ሚዲያ ካላ አባላሸው ማቃላ ሰምን ባህሪ ነው እኔ እኔ ባህሪ ነው። እኔ ልቀይር አልችልም። እግዚአብሔር ባህሪ፣ በጣም በጣም መጥፎ ባህሪ ያለኝ እና ቶሎ ይናደዳሉ። በቃ እሳት ነው የሚሆነኝ እግዚአብሔርን። በቃ ሚዲያ ካላ አባላሸው ይላል እና እንደዚህ መሆኔ ይሄ ባህሪ ቢቀይር ቢሆን ብችል ቢቀይር እኔ ደስ ይላል፣ ግን ልቀይር አልቻልኩም እና በቃ ቶሎ በቃ እሳት ነው እግዚአብሔር ይሁን ትንሽ ነገር መረጋጋት መዳመጥ አልችልም። ጊዜ አልሰጥሽ። የሚገርምሽ ምእኔሽ ትክክል ነሽ። እኔ ልንገርሽ እኔ እውነቱ ልንገርሽ፣ እኔ ከጥላዬ ጋር ምጣላ ልጅ ነኝ። ሁሉን ነገር ያስተማረ ይሰደት ነው፣ ስነ ምግባር ያስተማረ ይሰደት። እኔ ከቆመ ከቆመ ከቆመ ግንድ ጋር እጣላለሁ። ግን ምን መሰለሽ፣ እውነቴን ነው የምልሽ። እውነቴን ነው ለምን መሰለሽ፣ አንዳንዴም የቤተሰብ አስተዳደግ ቤተሰብ አሁን አንቺ እንደዚህ ትሆኛለሽ። መድኃኔ ዓለም ክርስቶስ ነገ ጠዋት ኑሮ ትዳር እህላው እህላ አጣጭሽን ይሰጥሻል ፈጣሪ። ሰብር መያዝ ያለብሽ ካሁኑ እንደምንም ትግስት፣ ትግስት ማለት ደግሞ በሃይማኖታችን ጸሎት ካደረግን ሀይላችን ሀይል ሀይል ይፈርሳል እኮ ይፈርሳል ሀይል። ግን አንቺ ምን ማድረግ አለብሽ መሰለሽ ተሸናፊ ሁኚ። ተሸናፊ መሆን ትልቅ ትልቅ እውነቴን ነው የምልሽ። ከምድርም ከሰማይ የከበደ ነገር ነው። ዝመታም እንደዛ ነው። ግን ታግሰሽ ምላሽ አለው እኮ ፈጣሪ፣ ምላሽ አለው። ቀኝህን ቢመታ ግራህን ስጠው ይለለ እንደ ፈጣሪ ግራህን ቢመታ ቀኝህን ስጠው ይላል እኮ መጽሐፍ ቅዱስ፣ ታነበ ከሁሉም በላይ ደግሞ እኮ አንዳንዴ አዳምጦኝ እንትን ማለት ነው ዛሬ ስም ያላቸው አሁን እነሱ ልጆች ዛሬ አይደለም አደል መዘግዘግ ጀመሩ። እዚህ ሚዲያ ላይ ደግሞ መዘግዘግ ማሳደብ ያለ ነው። በቃ ያቸው በብሩክን በሀይሜም ያለ ነው። ዛሬ አይደለም ግን እነሱ ልጆች ይሄ ልጆች በፈጣሪ እጅ ሳይሆን በሰው በሰው እጅ ቢኖሩ የሆነ ነገር ነው ቢሆኑት እስካሁን ማለት ነው እንደዚህ ሲሳደቡ እንደዚህ የሚዘግዝቁ በ በፈጣሪ እጅ ስለሆነ አሁንም እስካሁን ምንም አላሉም አደል ምንም አልሆኑም። ግን ሰው እንደዚህ የሚሳደቡ አሁን እንደናንተ እንዳንቺ የሚረዳ ሰው ስለ እነሱ ልጆች ነው ምናምን ብሎ የሚረዳ ሰው ቢኖር እነሱ ልጆች አሁን ሚዲያላ ማን የሚሰል አደለም። አንዳንዱ በቃ ይሳት እንደዚህ የከላይ እንደዚህ ታይሚ ሀይሚ እንደዚህ ናት የሀይሚ ደጋቢ ብሩኬ እንደዚ ነው እያሉ እኮ ነው ነው ዩቱብ ቲክቶክ የሚበጠብጦ ዩቱብን እንደዚህ የሚያደርገው ግን እነሱ አሁን ምን ካልሆኖ ገባ አለማወቅ ነው። እኔ አሁን እነሱ ማሳደብ ከጀመሩ ቆይተዋል አይደል? እንደ ብሩክና ሀይሜ ከመሳደብ ዛሬ አይደለም። እነሱ አሁን ወጥቶ አናገሩም ዘግዝቁ፣ ስደቡ፣ ይመቻችሁ ብሎን አሁን ገና ፎቶ ሊክ ካሉ አላላም። ከዚህ በፊት ግን ብሩክ ፎቶ ሊክ ካሉ አላላም። እኛ ደግሞ ያው ቤዶን ማየት ብዙ አሁን

ሁነtሽ ኖ ግን ደግሞ መታገዝም ልክ አለ፣ እንደ መጫወትም ልክ አለ፣ መናደድም ልክ አለ ብዬ ነው የሚያስበው እኔ ማለት ነው። አሁን ማለት ነው ለሚን ማሳል እኔ አሁን ብዙ ጊዜ እግዚአብሔር በጣም ነው የሚናደደው፣ ቶሎ ነው የሚናደደው ሞ ትንሽ ነገር ነው የሚያስጠፋው ትንሽ

ነገር ጠዋት እኛው ልንድራቸው እኛው እንክሏቸዋለን። ጤናቸውን ይስጥና እኛው ደግሞ ያደለን ደግሞ በእውነት ነው የምነው እንድራቸዋለን። እነዚህ ልጆች መዳር መጓል ያለብን እኛ ነን። እኛ ስደተኞች ነን። እውነቴን ነው። መልካምን ነገር ካሰብን ለእናንተ አሁን መልካም ነገር አሁን እናንተ እናንተ አሁን ሀያ ቤት እድሜ ያላችሁ ለቤተሰብ ስትሉ የመጣችሁ ተሰዳችሁ። እናንተ እናንተ አሁን እግዚአብሔር ልቦና ይስጣችሁና እነሱን እያያችሁ ትምህርት ብትወስዱ እንዴት ፍቅር አንድ ወንድ ልጅ እንዴት ማፍቀር እንደሚቻል አንድ ወንድ ልጅ ከጎንሽ እንዴት እንደሚሆን ምን አይነት መልካሙን ጓደኛ እንደሚገጥምሽ ምን አይነት መልካም እንደ ቤተሰብ የሚያዝንብት እኔ በበኩሌ እንኳን እናንተ እኔ ከነዚህ ልጆች ብዙ ነገር እየተማርኩ ነው። እውነቴን ነው። ያ የአሁን የአንድ አመት እንኳን አይደለም። ሀይሚዬ ምንድን ነው ያለች? አንድ ቀን እንኳን ልዩነት አላት ብላለች፣ አደለ? አንድ ቀን እንኳን አይደለም። እኔ ለአንድ አመት አሁን ስደት ላይ አራት አመት፣ አምስት አመት፣ ስድስት አመት እድሜ መፍቸት ነው፣ ልጅነት መጨረስ ነው። በየሰው ቤት እየሰራን እየተጎነበስን እያጸዳን በየማድ ቤቱ ይሄን እንዲቶሉን ምኑን፣ በቃ ሰውነት ይበላል። እዚህ አረብ ቤት አሁን የምናጥባቸው ሽንት ቤት የምንጠቃቀማቸው ነገሮች ሰውነት ይበላሉ። እውነቴን፣ ውስጥ ውስጣችን ይበላና ያን ያን እያየን አሁን፣ እናንተ እኔ አሁን እውነቴን ነው እንደ ታላቅ ሆኜ የምመክራችሁ ነገር ምንድን ነው እሱ በርትታችሁ ጠንክራችሁ ጊዜያችሁን ሳጨርሱ የሰው ሀገር ላይ ጉልበታችሁን ሳጨርሱ፣ ከፈጣሪ ጋራ የተወሰነ ለቤተሰብ ብትረዱ የተወሰነ ደግሞ በአካውንታችሁ እያስቀመጣችሁ ልጅነታችሁ አሁን ሀያ አመት ሰላሳ አመት አንድ ሴት ልጅ ያደላት በሀያ አመትና በሀያ አምስት አመት ውስጥ ብትወልድ ማለት ነው፣ እንዴት ነው ከልጇ ጋር እያደገች ሰውነቷ